ዕለታዊ የምንዛሬ ዋጋ በተለይ በጥቁር ገበያ ከትላንትና ጀምሮ እጅግ በከፍተኛ ሁኔታ ጨምረዋል። በዚህም አንድ አሜሪካ ዶላር በትናንትናው ዕለት እጅግ በሚገርም ሁኔታ 179 ብር አካባቢ የደረሰ ቢሆንም በዛሬ ዕለትስ ከምን ደርሷል? ዶላር፣ ዲርሃም፣ ዲናር እንዲሁም የተለያዩ የዓለም ሀገራት በዛሬ ዕለት በከፍተኛ ሁኔታ ጨምረዋል ወይስ ቀንሰዋል? ሙሉ ዝርዝር መረጃውን እስከ መጨረሻ ይከታተሉ። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከእኛ ጋር ሁሉ ሰላም ነው ዛሬ ጥቅምት 22:2018 ዕለታዊ ወቅታዊ የምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት በስንት ሲመነዘር ይውሏል የሚሉትን የ18 ሃገራትን መረጃ ይዘናል እንዲሁም ከሕጋዊ ባንኮች የአምስት ሃገራትን መረጃ አካተን ወደ እናንተ ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። ሁላችሁም ቪዲዮን ላይክ ላይክ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ እንድትከታተሉ እየጋበዝኩኝ በቀጥታ ወደ መረጃው እናምራ። እንግዲህ ክብራን ተመልካቾቼ በትላንትናው እለት እጅግ በሚገርም ሁኔታ የጥቁር ገበያ ጨምሯል። ይህም እንግዲህ የአንድ የአሜሪካ ዶላር እንኳን እስከ 180 ብር አካባቢ የደረሰ ቢሆንም በዛሬው ዕለትስ ጨምሯል ወይስ ቀንሷል የሚሉትን ሙሉ ዝርዝር መረጃ የአረብ ሀገራትን እንዲሁም የአሜሪካ ዶላርን እንዲሁም ሌሎች ሀገራትን እያቀላቀልን እንግዲህ ወደናንተ የምናደርስ ይሆናል። ከዛ በፊት ክብራን የቻናል ቤተሰቦች ሰቦች የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ተመንን ወደ እናንተ ሳቀርብ ከተለያዩ የዓለም ሀገራት ሆናችሁ ገንዘብን ወደ ሮሃ ፎሬክስ መላክ የማትችሉ መሆኑን እንግዲህ ከዚህ በፊትም ገልጫለሁኝ አሁንም ላሳስባችሁ ወዳለሁ። ምክንያቱም ከተለያዩ የዓለም ሀገራት ሆናችሁ ገንዘብን ይዛችሁ ወደ ሀገር ቤት ስትመጡ ካለው የምንዛሬ ዋጋ ተመን እጅግ በከፍተኛ ሁኔታ የምንዛሬ ዋጋ ተመኑ የሚታወቀው ሩሃ ፎሬክስ ስለሆነ እንግዲህ የተሻለ የምንዛሬ አገልግሎትን ማግኘትና መጠቀም እንድትችሉ ያክል እንጂ ካላችሁበት ሀገር ሆናችሁ ወደ ሩሃ ፎሬክስ መላክ እንደማትችሉ አበክሮ ገልጻለሁ ማለት ነው። በተለይ ብዙዎቻችሁ እየጠየቃችሁኝም ስለነበረ ይህንን ከግንዛቤ ውስጥ ማስገባት ይኖርባችኋል ለማለት እወዳለሁ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን ስንመለከት 178 ብር ከ50 ሳንቲም ሲመነዘር 100 የአሜሪካ ዶላር 17850 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 127 ብር ከ20 ሳንቲም ሲመነዘር 100 የካናዳ ዶላር 12720 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 207 ብር ከ10 ሳንቲም ሲመነዘር 100 ዩሮ 20710 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬ ሁለት አንድ ፓውንድ ስተርሊ 234 ብር ከ80 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23480 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሪን ዲናር ናት። በዛሬ ሁለት አንድ የባህሪን ዲናር 473 ብር ከ75 ሳንቲም ሲመነዘር 100 የባህሪን ዲናር 47375 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው እለት አንድ የሳውዲ ሪያል 47 ብር ከ15 ሳንቲም ሲመነዘር 100 የሳውዲ ሪያል 4715 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው እለትም አንድ የዱባይ ድርሃም 48 ብር ከ85 ሳንቲም ሲመነዘር አንድ መቶ የዱባይ ድርሃም 4825 የኢትዮጵያ ብር ሲመነዘር ይውላል ማለት ነው ሌላው በምንዛሬ ደረጃ የዓለማችን ቁጥር ሶስት የሆነችው የኦማር ሪያል ናት በዛሬው ዕለትም አንድ የኦማር ሪያል 464 ብር ከ20 ሳንቲም ሲመነዘር አንድ መቶ የኦማር ሪያል 46420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት በዛሬ ሁለት አንድ የኮይት ዲናር 583 ብር ከ90 ሳንቲም ሲመነዘር 100 የኮይት ዲናር 58390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬ ሁለት አንድ የጆርዳን ዲናር 251 ብር ከ19 ሳንቲም ሲመነዘር 100 የጆርዳን ዲናር 25119 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬ ሁለት አንድ የአውስትራሊያ ዶላር 116 ብር ከ65 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11665 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬ ሁለት አንድ የቻይና ዩዋን 25 ብር ከ10 ሳንቲም ሲመነዘር 100 የቻይና ዩዋን 2510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 223 ብር ከ19 ሳንቲም ሲመነዘር 100 የስዊስ ፍራንክ 22319 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 54 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የኢትዮጵያ ንግድ ባንክ በትላንትናው ዕለት አንድ የአሜሪካ ዶላርን 147 ብር ከ91 ሳንቲም ገዝቶ 150 ብር ከ87 ሳንቲም እየሸጠ ይገኛል። በፓውንድ ስተርሊን ስንመለከት 192 ብር ከ48 ሳንቲም ገዝቶ 196 ብር ከ33 ሳንቲም እየሸጠ ይገኛል። ሌላው ዩሮን ስንመለከት 172 ብር ከ23 ሳንቲም ገዝቶ 175 ብር ከ68 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት 182 ብር ከ88 ሳንቲም ገዝቶ 186 ብር ከ54 ሳንቲም እየሸጠ ይገኛል። የኩዌት ዲናርን ስንመለከት 473 ብር ከ6 ሳንቲም ገዝቶ 483 ብር ከ08 ሳንቲም እየሸጠ ይገኛል። የዱባይ ደርሃምን ስንመለከት 40 ብር ከ28 ሳንቲም ገዝቶ 41 ብር ከ08 ሳንቲም እየሸጠ ይገኛል። የሳውድ ሪያልን ስንመለከት 39 ብር ከ44 ሳንቲም ገዝቶ 40 ብር ከ23 ሳንቲም እየሸጠ ይገኛል። የቻይና ዩዋንን ስንመለከት 20 ብር ከ44 ሳንቲም ገዝቶ 20 ብር ከ85 ሳንቲም እየሸጠ እንደሚገኝ የኢትዮጵያ ንግድ ባንክ ዕለታዊ ምንዛሪ ዋጋ ተመኑ በትላንትናው ዕለት የዋለው ይህንን ይመስላል ማለት ነው። ዕለታዊና ወቅታዊ የውጭ ሀገራት ገንዘቦች እጅግ በከፍተኛ ሁኔታ እየጨመሩ ባለበት በዚህ ሰዓት ላይ እንግዲህ በተለይ በተለይ ደግሞ የጥቁር ገበያ በትናንትናው ዕለት እጅግ በሚባል መልኩ ጨምሮ በዛሬው ዕለት ያን ያክል የሚባል ጭማሪ የለውም ሙሉ መረጃውን እንግዲህ በንጽጽር ወደ እናንተ አድርሰናል ማለት ነው ቪዲዮን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩኝ የዛሬው ዕለታዊ ምንዛሬ ዋጋ ተመን መረጃ ይህን ይመስላል ማለት ነው እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ፣ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።